ሰላም ናችሁ፣ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ደብር ነገር የተለቀቀው አይታችኋል። ሄርሜላ እሷን ብሎ አስታራቂ፣ እሷን ብሎ አስማሚ ማለት ነው። ያ የዓላማዋን ማስፈጸሚያ ግብ ስለምትፈልገው ነው። አንደኛ ነገር ቶሎ ተለያይተው፣ እሷ ደግሞ ከእሱ ጋር መጠቃለል ትፈልጋለች። ማለት የተቸገረች ሴት ናት ልጅቷ ማለት ነው፣ እኔ እንደተረዳኋት እና ለምን ሰው በዚህ ልክ እንደዚህ ራሱን እንደሚያራክስ አይገባኝም። እና ዶ ደግሞ እንደተከታተላችሁት ሄርሜላ ፕራንክ አርጊ ብለው እንግዲህ አይዲያውንም እያሰባሰቡ ጓደኞች አሉት የአብርሃም ጓደኞች፣ እንደት እንደ ንግግራቸው ማለት ነው። እና ይህን ያክል አብርሃም ሄርሜላ ፕራንክ የሚሸውድ ይመስላችኋል? ሁለት ዓመት እኮ ዩትዩብን ቀቅሎ የበላ ልጅ ነው። ለመሰላችሁ በምንኛውም ሰዓት ካሜራ ሊኖር እንደሚችል ያውቃል። ገባችሁ? ይሄ ነገር አይዲያ ውስጡ ባይኖር በእርግጠኝነት የምነግራችሁ እሱ ሌላ ጉድ ውስጥ ይገባ ነበረ። እና ደግሞ አብርሃም ዛሬ አይደለም የተሳሳተው፣ ዛሬ አይደለም የወሰለተው። መጀመሪያ ከርሜላ ጋራ የዘሞት የሚመስሉ ቪዲዮች የለቀቀልን ቀን ነው የዛለት። አበቃ በቃ ሁሉም ነገር ማለት ነው። ለምን ብትሉ ከእሷ ጋራ እንደዛ አይነት የሚደብር በቃ ማለት ከአንድ ባለ ትዳር የምትሉት ወንድ የማይጠበቅ ነገር እየሆነችበት ቪዲዮ ሲሰራ የፈቀደላት ሰውዬ ይህንን ነገር ደግሞ ይከለክላል ማለት የማይመስለው፣ እንደ ሁኔታው እንደ አብርሃም ገጸ ባህሪ ነው የምነግራችሁ። ስለዚህ ወገኖች በፕራንክ ሰበብ ያየነው ነገር ይደብራል። አዎ ይደብራል። አብርሃም ተወሱሶ ነበር። አዎ ተወሱሶ ነበረ። ሁሉን እስቲ ሪያክሽኑን በደንብ እዩት። በቃ የመፈለግ ያለመፈለግ መፈለግ የፍራቻ እና የሆነ መወዛገብ መሀከል ላይ ሆኖ ምርጫው ግራ የገባው ሰው ሆኖ ነው የተከታተልኩት ማለት ነው። እና ይሄ ፈተና ምን ለማለት ነው ማለት አብርሃም ሳያቀርቶ ነው። አሁን እናንተ እሱን ፕራንክ ልታደረጉ ቪዲዮ ካሜራ የደበቃችሁት የምራችሁን ነው። ግን አይገርምም? እኛ እኮ አልሰማንም ነበር። እሱ ነው የሚታለለው፣ እሱ ነው የሚሸወደው። በነገራችን ላይ አስቀድመው ነግረውት ነው ይህንን አይዲያ ያመጡት፣ እንጂ በዚህ ልክ ምንም ሳያውቅ ምንም ነገር እሱ መረጃ ሳይኖረው እንደዚህ ያላ የሆነ ብቻ እውነተኛ የሆነ እሱን ለመፈተን የሚደረግ ነገር ቢኖር በአደባባይ ውርደቱ ነበር የሚለቀቀው። ስለዚህ እሱ ግን ስለሚያውቅ ነው። ገባችሁ አይደል? ስለሚያውቅ። እንደዛም ሆኖ እኮ አይታችሁታል፣ እያመነታ ነበረ። እንደዛም ሆኖ ማለት ነው። ስለዚህ ዶሮውን ሲያታልሏት በመጫኛ ጣለዋት የሚባለው ተረት አለ። እና ይህንን ለራሳችሁ የሰራችሁት ቪዲዮ ነው፣ ለእኛ አይደለም። ሲቀጥል ማለት ነው፣ ባለትዳር ወንድን ፈተንሽ አልፈተንሽ፣ አንቺ ማነሽ? ሲጀመር ማለት ነው፣ ሄርሜላ የተባልሽ ሸዋ ሴትዮ ማነሽ? አንቺ ምን አግብቶች ነው? እነሱም አልፈታኝ፣ አስታራቂ እንደው ልወደድ ባይ ይሆንሹ እኛ ባየንሽ ልክ አንቺ ይህን ሁሉ ተግባር መስራት የሚገባ ሴት አይደለሽ። ቦታሽ አይደለም። አንቺ ወንዶች ላይ መለጣጠፍ የወንዶችን ባለትዳር ወንዶች ማለያየት የአንቺ ስራ እሱ ነው። ስለዚህ እንዲህ አይነቱ ስራ ደግሞ ለአንቺ አይመጥንሽም። ሲቀጥል ደግሞ መጀመሪያ የምታታልው ራስሽን ነው፣ እኛን ሳይሆን ማለት ነው። ከመጀመሪያ ጀምሮ ስናይ የነበረው ነገር ከህሊና የሚጠፋ ቪዲዮ ስላልሆነ በቃ አንቺ የተሳልሹ ባይዘወይ በጥቁር መዝገብ ላይ ነው። ሰው ወደ ዩትዮብ ሲመጣ ጥሩ ነገር እየሰራ ሰው እንዲወዱ ይሆናል። እሷ በሚደብር በሚያስጠላ፣ በቃ የሆነች ዝሙተኛ ሴት ወንዶችን ለማበለሻሸት ህይወታቸውን ለማበላሸት ትዳራቸውን ለማፋታት መከራዋን የምትበላ ሴት ሆነሽ ነው የመጣሹ እና ይህ ህይወት በጣም የሚያስጠላ እንደሆነ ሺ ጊዜ ተናግረናል። ግን እነሱ እንዲያውም እየጣማቸው ነው። ከእለት ዕለት የሚሰሩት ነገር ከዚህ ውጭ የለም በቃ ጉዳያቸው ሁላ እዛው የሚየሆነ የምን ከስከስ የሚመስል አይነት ባህሪ ማለት ነው። እናም አያምርባችሁ የምትሰሩት ነገር ሁሉ ይደብራል እያልናችሁ ነው ከሰማችሁ ማለት ነው። እና ሩታ እንዴት መጣች? ቤተሰብ መጨረሻ ላይ ታችሁታል። በርሴ እንኳ ሲከፍት እና እንግዳም አለብኝ ሲላል ነበር ለየርሜ ላይ ሂጅልኝ እንግዳ አለብኝ ከምሽቱ ሶስት ሰዓት ምን አይነት እንግዳ ነው አንተ ጋር የሚኖረው ነው ወይስ ደግሞ ተመካክራችሁ ነው እሷ ጋራ ሌላ ሌላ አጀንዳ ወይ ሌላ ፕራንክ ይኖር ይሆን ሄርሜላ፣ ሄርሜላን ማለት ነው። ሩታና ጓደኞቹ የአብርሃም ጓደኞች ደግሞ ወይ በጀርባ ተነጋግረው ይሆን አና ነው ግን? ወይኔ ሄሩታ፣ በስመ አብ በጣም ከባድ የሆነ ህይወት ነው ላንቺ የተሰጠሽ። ምሬ ነው በዚህ ልክ እንደዚህ አይነት በዓል በህይወት ዘመኔ እንዲሮንልኝ አልፈልም። እና ሲጀምር የትዳር አጋራችሁን አስባችሁታል? በእንደዚህ አይነት ስራ ውስጥ እንዲህ የሆነ ሲኖር ምን አይነት ደስታ ይሰጣችኋል? አሁን ላይ ብዙ ሰው ድራማ ነው እያለ ነው፣ ግን ድራማም ቢሆን ባሏን በዚህ ልክ ለሌላ ሴት አሳልፋ የምትሰጥ ሴት ከሆነች ሩጣ ይሄ ከባድ ነገር ነው። የምሬ ነው። በጣም እየከበዳችሁ ነው አሁን አሁን ላይ ማለት ነው። የሆነ የሚከብድ ነገር ነው እየታየኝ ያለው እና እንግዲህ የርሜላ መቼስ ከመጀመሪያም ጀምሮ ስምሽ አላማረም። ያው እያየሽ ነው፣ አብርሽ ቤትም ጥርቅርግ እያደረጉች ነው ኦዲየንሶች አንቺ ደግሞ ያው በከፋ ነገር ነው እየመጣሽ ያለሽ። መጨረሻ ተጠልፈሽ የምትወድቀው አንቺ እንጂ እኛ አይደለን። ባይዘው ወይ ማለት ነው እና ኦዲየንስን በሁሌም ቢሆን በቋሚነት ይዘን ለዘመናት ይቀንቀጥላለን ብላችሁ በዚህ ልክ እንዳታስቡ። የሆነ ሰዓት በጣም ከባድ ነገር ይፈጠራል። ምሳሽ እንኳን የሚታይበት ሰዓት ይጠፋል። የሆነ ሰዓት ነው ምላችሁ። ለምን መሰላችሁ? ይሰላቻል ኦዲየንስ። እንዲህ አይነት ነገር ምን ልማርበት ነው ጸያፍ ነው እያለ ከእናንተ ሜምበር ነው እየወጣ የሚሄደው። ይህንን ከግንዛቤ ውስጥ ያስገባችሁት አልመሰለኝም። እና ከፍታ እንዳለ ዝቅታ አለ። ምሰሩትን ነገር ብታስተካክሉ ይሻላችኋል። እህታዊ ምክሬ ነው። ይሄ ማለት ነው እና የአብርሃም ጓደኞች በጣም ምርጥ ጭንቅላት ነው ያላቸው። አይገርምም? ቤተሰብ እስማ ዋይዲያቸው ሲገርም ባለትዳር ወንድን ፈተና ለዛውም አልጋ ቤት እና ድንቅ ያለኝን ነገር ልንገራችሁ። ቤተሰብ አብርሃም እናት አባት አለው አደለ? የቤተሰብ ቤት አለው አይደለ? እና ለምንድን ነው እነሱ ቤት የማይቀመጠው? ለምንድን ነው ሆቴል ተከራይቶ ያለው? እንዴ እንደፈለጋሽ ገዳም ለማለት አይደለ? እና ደግሞ አንዳንዶች ገንዘብ ሲያገኙ አሉ አንድ ወጣ አንድ ልጅን አስታውሳለሁ። እና የሆነ ሰዓት ላይ ከኢትዮጵያ ወጣና ተወሰነ ጊዜ ውጭ ሰርቶ ተመለሰ። ከዛም በኋላ ቤተሰብ ቤት ሰቤት አብሮ መኖር አስጠላው፣ ምክንያቱም ገንዘብ መጣ፣ እዛ ጥሩ ጥሩ ህይወት መኖር ስላየ? አብሮ እዛ የቤተሰብ ደሳሳ ጎጆ ቤት ውስጥ ምናምን አብሮ እንደ ድሮ ለመኖር በቃ ቀፈፈው ማለት ነው። እና ሆቴል ተከራይቶ ሆቴል ተቀመጠ የተወሰነ ጊዜ፣ ከዛ ብሩ አለቀ ማለት ነው ተመልሶ ወደ ነበረበት። ስለዚህ አብርሃም ድሮ ከነጋሽዬ ጋር ቤት ውስጥ ሆኖ በገዛ የእናትና ያባቱ ቤት ውስጥ ነው ቪዲዮ ሲሰራ የምናውቀው። አሁን ላይ ደግሞ በሚገርም ሁኔታ አዲስ አበባ ከረመ፣ ያው ቪዲዮም ሲሰሩ ስለነበረ ገንዘብ መጣ። ስለዚህ አሁን ላይ እሱ የእናቴ አባቱ ቤት ሄዶ መኖር የእሱን ግሬስ ይቀንሰዋል ብሎ ስላሰበ ነው ሆቴል የተከራየው እንጂ ምን ፍለጋ ነው ንገሩኝ እናንተ ራሳችሁ ለስራ እንዲመቸው እንዳትሉኝ በጣም ያኔ ከዚህ ከዚህ የበለጠ ነበር የሚሰራው ቤተሰብ ቤት ሆኖ ማለት ነው እና አንዳንዶች ገንዘብ ስታገኙ ቤተሰባችሁን አትካዱ አትክዱ ሁሉም ነገር እንደነበረ አይቀጥልም እንዲሁም ደግሞ ከፍ ማለት እንዳለ ዝቅ ማለት አለ ገንዘብ የሰውን ልጅ መግዛት ሲጀምር በቀያ ሰውዬ ሞተው ይዛኔ ነው ሁሌም ገንዘብን በቁጥጥራችሁ ስራ አድርጎት እንጂ ገንዘብ እናንተን ኮንትሮል አያርጋችሁ ገባችሁ አይደለም እናም ቤተሰብዬ እኔ ገርሞኛል ወጥቶ ልክ ቤተሰቦቹ ምናምን ከአዲስ አበባ ክልል ውጭ የሆኑ ቤቱ በጣም ሩቅ የሆነ ሰው ይመስል ማለት ነው እዛ ቡታ ጀራ ቁጭ ብሎ ሆቴል ነው ተከራይቶ ቁጭ ያለው እና አብርሃም አንተ ልጅ እንት እንዴት አይነት መጨረሻ ግን አላቅልህም ስራ ያውጣክ። ለማንኛውም ቤተሰብዬ የሰሩት ፕራንክ ብራንክ አይደለም። አንደኛ የኤርሜላ ስውር አጀንዳዋ ነው፣ ትፈልገው የነበረ ነገር ነው። ሲቀጥል ደግሞ አብርሃም በዚህ ልክ አይሸወድላቸው ካሜራ እንደሚኖር ስለሚያውቅም እንደዛ ሆኖ እንኳን የሆነ መጣ ሄደት እያለ ነበረ። ነበር። እናም ቤተሰብዬ ጥሩ ነገር አይደለም እየሰሩ ያሉት። አዎ አሳማኝ ነው ይሄ ነገር። የሚሰሩ ጥሩ አይደለም። ምንም የሚጠቅም ነገር የለውም ለህዝብ እና ደግሞ ዛሬ በየቤቱ ማለት ነው፣ አልጋ ቤት አልጋ ክፍል ያስኩት ምናምን እነ ሩታ ቤት የነበረችዋ ትላንትና ወዲያ ሩታን ሰርፕራይዝ ስታረጋት የነበረችው ሊሳት ቀር ማለት ነው እንደዚህ አይነት ቪዲዮ ሰርታለች። እና አብዛኞቹ ቤት ተመሳሳይ ነገር እያየው ነው ዛሬ ማለት ነው። እና ምንድን ነው፣ ምች ነው ያጠናገራችሁ ወይስ ደግሞ መጋኘ መታችሁ? ምንድን ነው አይዲያችሁ? አንድ አይነት ሆነብኝ። ቤተሰብዬ እንግዲህ ምንም ማድረግ አይቻልም። የውታጀራ ዩቲዩበሮች ከእንደዚህ አይነት ኬዝ ውስጥ አይወጡም። በቃ አይዲያቸው ሁሉ በአንድ መንገድ ላይ ነው። በቃ ይህ የተርመጠመጠ ሕይወት የተርመጠመጠ ላይፍ ነው የሚያሳዩን። እኔ ለምን ከዚህ ሙድ እንደማይወጡ አላውቅም። ገ በሩታ ቤት ምን ይፈጠር ይሆን? እና ያለን ሩታ መጣቻ በራንኳካች ተርበተበተ ከፈተ ገብታ ነው እንግዲህ ያበቃው። ምን ይፈጠር ይሆን? ሰላማችሁ ይብዛልኝ።